ሰጣኝ ደጋረ ሁለተኛ ጊዜ ተሸንፏቸዋል። ጨዋታው እንዴት ነበር? ጨዋታው ጠንካራ ጨዋታ ነው። እኔ በልጆቻችን በጣም ኩራት ነው የተሰማኝ። ዘጠና ደቂቃ እንዳየኸው ፍጹም ፍታይነት በጎደለው በቀይ ካርድ ተጫዋች እስከ መውጣት የደረሰበት ንጹህ ፔናልቲ የተከለከልንበት ጨዋታውን ልንመራ የምንችልበት እንቅስቃሴ፣ በተቃራኒው ደግሞ ልክ ተመሳሳይ አይነት ጥፋት እኛ ጋር ደግሞ ፔናልቲ የተሰጠበት ሁኔታ ነው ያለው፣ እና እኔ በፍጹም ደስተኛ አይደለሁም። አወዳዳሪው አካልም እንደዚህ አይነት ውድድር ትኩረት በጣም ሊሰጠው ይገባል ብዬ ነው ማስቡ። እኛም ላብ ነው የምናወጣው፣ እኛም የለበስ ነው ማሊያ፣ ነው የወከል፣ ነው ህዝብ አለ። ግን እንደዚህ አይነት እንትን ላይ ከመውረድ አለመውረድ ጋር ተያይዞ በእንደነዚህ አይነት ጨዋታዎችን በምታደርጉበት ጊዜ ትኩረት ካልተሰጠው በጣም ከባድ ነው። ልጆቻችን ሞራል በጣም የጎዳ እንዳየው ኃይል የበዛበት ጨዋታ ነው። ልጆችን በጉዳት ያጣንበት ሁኔታ ነው ያለው እና ልጆቻችን ነርበስ የሚያደርግ ከጨዋታ ሙድ የሚያወጣ እንትን የነበረው እና እንዳጠቃላይ ኤርሊ እንግዲህ ተጫዋችን በቀይ ካርድ ወጥቶ ያንንም ስሜት ተቆጣጥሮ ልጆቻችን ጨዋታውንም ተቆጣጥሮ ለመጫወት ያደረጉትን ጥረት ሳላድንቅ አላልፍም። እንዳጠቃላይ ግን ውጤት በዚህ ሁኔታ እየተወሰነ የድካማችንን እንትን እያጣን ያለን በሜዳ ላይ በእውነት እኔ በጣም በቃ ስሜት የሚጎዳ ነው። ልጆቻችን በጣም ተጎድተዋል፣ ተጎድተናል እኛ ስሜታችን። እና እንዳጠቃላይ የዴስቲቪ አለመኖር ደግሞ ነገሩን የበለጠ እንዲባባስ አድርጎታል ብዬ ነው የማስበው። ዴስቲቪ ቢኖር ሁሉም የሚመለከተው ቢኖር ሁሉም እየራሱን ጥንቃቄ ያድርግ ነበር ብዬ አስባለሁ። እና እንዳጠቃላይ ልጆቻችን የሚችሉትን ሁሉ አድርገዋል። እኔ በልጆቹ ኩራት ነው የሚሰማው እንደው መጨረሻ ጥያቄ ላደርገው እና ያነሳችሁ ክፍተቶች እንዳሉ ሆነው አሁን ተከታታይ ሸፈቶች አሉና ካላችሁ ደረጃ መንሸራተት እንዳይመጣ እንደማይመጣ በቀሪዎቹ አራት ጨዋታዎች ምታስባሉ? እኛ እያንዳንዱ ጨዋታ ላይ የሚቻለውን ነገር እያደረግን ነው የምንሄደው። ውጤቶች የምናጣባቸው እናጣባቸው። ተከታታይ ሁለት ጨዋታዎች በምን አይነት መንገድ የሚሳደረግለ በግልጽ ማን የሚመለከታቸው ነው። ስለዚህ እነዚህ ጫናዎች እኛ ከአቅማችን በላይ ናቸው። እንቋቋማቸው፣ እንጋፈጣቸው ማን ሁሉም ነገር በእነሱ እጅ ነው ያለውና ከመንገር ከመጠየቅ ውጭ ሌላ ምንም አታደርግም። ልጆቹ ስሜታቸውንም ሲገልጹ በካርድ ከሜዳ እየወጡ ያሉበት ሁኔታ ነው ያለው እና ትኩረት አልተሰጠውም ብዬ ነው የማስበው። በጣም ትኩረት ሊደረግ ይገባልኝ እነዚህ የመጨሻ ጨዋታዎች ናቸው ብዙ ነገር የሚወስኑ ነው። እዚህ ጋ አንዱ ላይ እንትን የምትሰራው ስራ ሌላውንም ትበድላለን። እንደ አጠቃላይ ይህኛ የራሳችን ክፍተት አርመን ለመምጣት እንሞክራለን ግድ ነው ሁልጊዜም በጨዋታን ትንሽ ክፍተቶች ይኖራሉ። ለአጠቃላይ ግን ልጆቻችን በጣም በጣም የሚያኮራ እንቅስቃሴ ነው ያደረጉ። አመሰግናሉ፣ አመሰግናሉ። አሰልጣኝ በረከት ከስምንት ጨዋታ በኋላ ከናፈቃችሁ ድል ጋር ታርቃችኋል፣ እንዴት ነበረ ጨዋታ? ጨዋታው ጥሩ ነበር። ያው ተጋጣሚም እንደሚታወቀው በደንብ ጥሩ እግር ኳስ የሚጫወት ጠንካራ ቡድን ነው። እኛ ግን ያው ባለፉት ስምንት ጨዋታዎች ጥሩ የሚገባንን ነገር ስላላገኘ ውጤቱን በጣም እንፈልገው ነበር እና በጣም ተጠንቅቀን በማጥቃትም በመከላከልም ባላንስ የሆነ ቡድን ይዘን ነው የገባ ነው። በሁለቱም አጋማሾች በተገቢ መንገድ ራሳችንን ሴፍ አድርገን ለማጥቃት ሞክረናል። በጥንቃቄም ለመከላከል ሞክረናል። ባለፉት ጨዋታዎች በመከላከል ረገድም ክፍተት ነበረብን፣ በማጥቃት ረገድም ክፍተት ነበረብን እና በነበሩት አራት ቀናት ያንን ለማስተካከል ጥረት አድርገናል። ግን እንደ ቲም ዋነኛ ችግራችን የስነ ልቦና ችግር ስለነበረ የተለያዩ ዘዴዎችን ተጠቅመን ጠንካራ ስነ ልቦና እንዲኖራቸው አድርገን አዘጋጅተን ነው የመጣ ነው። ከጠንካራ ተፎካካሪ ያገኘነው ሶስት ነጥብ፣ ለእኛ በወሳኝ ሰዓት ያገኘነው ሶስት ነጥብ ስለሆነ እጅግ በጣም ደስ ብሎኛል። ጥሩ ነበር። ጨዋታ ናነሳለህ የነበረውን ጥያቄ መለስክ። ባለፈውም እንዳልኩ ቡድን በእንቅስቃሴ ረገድ ምንም ክፍተት ችግር የለበትም። ትልቁ ነገር ያገኙትን አጋጣሚ አለመጠቀምና በስነልቦና ረገድ ወርዶ የመታየት ነበርና ቀጣይ ሱ ላይ ተሰርተ ትመጣለሁ የሚል ጥያቄ አንስችል ነበርና ያንን በትክክል ሜዳ ውስጥ አግኝተዋል አግኝቸዋለሁ። ያው ከአንድም ሁለት በክፍል ውስጥም በግልም የስነልቦና ልቦና ደረጃችንን ከፍ ማድረግ እንዳለብን ተነጋግረን በደንብ ሰርተናል። ያው እግር ኳስ ሁሉንም ፒላሮች መጠቀም አለብን እና የኛ ደግሞ የሚታይ በግልጽ የሚታይ ነበር። እሱን ለማስተካከል ከፍተኛ ስራ ሰርተናል። የተወሰነ ለውጦችን በደንብ አይቻለሁ። ግን ከዚህም በኋላ ይህንን ነገር ደጋግመን ወደ ፐርፌክሽን ለመምጣት ደጋግመን መስራት ይጠበቅብናል። ያንን ማድረግ አለብን። ግን ልጆቼ ያው ጨዋታውን አሸናፊ ሆነው ለመውጣት ቁርጠኛ ነበሩ። በጣም ጥሩ ጊዜ ነበር ዛሬ ያሳለፍነው። ይህ ድል በተወሰኑ መልኩም ቢሆን እፎይታ ይሰጣቸዋል፣ ለቀጣይ ጨዋታዎችም ምን ያህል መነሳሳትን ይፈጥራል? ከሽንፈት ሜንታሊቲ መውጣት በእግር ኳስ ቀላል አይደለም። ያውም የሊጉ መጠናቀቂያ ላይ እየደረስ ሲሆን ቀላል አይደለም እና እኛ ዘጠኝ ወር ሰባት ስምንት ወር በጣም ጥሩ ጊዜ ነው ያሳለፍ ነው። ወደ መጨረሻዎቹ አካባቢ ግን ከሜዳ ውስጥም ከሜዳ ውጭም ያለመረጋጋቶች ነበሩ። ያንን አስተካክለን ለመምጣት ብዙ ስንሰራ ብዙ ስንለፋ ነበር። ልጆችም በዛ መንገድ ውስጥ ፍጹም መረጋጋት አቅቷቸው ጉጉት፣ ሽኮላዎች በደንብ ጌሞች ላይ ይታዩ ነበር እና ያንን ሁሉ ማኔጅ አድርጎ ይህንን ጠንካራ ቡድን አሸንፈን የወጣንበት መንገድ በጣም ደስ ብሎኛል። ለቀጣይም እያንዳንዱ ጌም የሚሰጥህ ነገር አለ እና ለሁሉንም ጨዋታዎች፣ ቀሪ አራት ጨዋታዎችን በትኩረት ተጫውተን የተሻለ ደረጃ ይዘን ለመጨረስ እንሞክራለን ካለንበት አንድ ስቴፕ ፈቅ ማለት ትልቅ ነገር ነው እና እሱን ለማድረግ ጥረት እናደርጋለን። መጨረሻ ጥያቄ ዳርግ ና ከሜዳ ውጭ መረጋጋት የለም ብለኛል። ዛሬ ደግሞ ደጉ ደበብን ተመልክቻለሁ ና የደጉ ደበበ መለስ ከመንገ የተያዘ ነው። ያው ደጉ በጣም ጥሩ ስብና ያለው ተግባብቶ የሚሰራ ጥሩ እግር ኳስን በጥሩ መንገድ ያሳለፈ ጥሩ የመምራት አቅም ያለው ቅን ሰው ነው። ያው በቅንነት ዛሬ ለማገዝ ነው የመጣው። በቀጣይም ክለቡ የእሱ ክለብ ነው፣ ሁሉንም ነገር ማድረግ ከእሱ ይጠበቃልና እሱም ያንን ነገር ተቀብሎ ልጆችን ለማየት ለማነሳሳት መጥቷል። ይሄ ነገር ያው የእሱም ፐርሶናሊቲ ያሳያል። እኛም ደግሞ ደስ ብሎ ነው የተቀበል ነው። ሁሌም ያው ከክለቡ አልተለየም፣ አሁንም ክለቡ ጋር ሆኖ በቅርበት ያግዛል እና ላመሰግነው እወዳለሁ። አመሰግናለሁ። አመሰግናለሽ።